ስንቷ ሴት ነው ግን እንደዚህ አታለልካት ምንም እንዳትለኝ እሺ በጣም ልክስክስ ነህ ምን ነው ሴትዮ በጣም ፈዘሻለህ ዛሬ ፍቅር ያዘሽ እንዲያድሪት አትቀልዚ እዚሁ ባክሽ የምር አሳዘነኝ እኮ ታውቂያለሽ ቁልጭ ቁልጭ ሲል ምን መጀመሪያ አሳዘነኝ ከዛ ሲጠጋኝ ዝም አልኩት አይኖችን በአይኔ ሳያቸው በጣም አሳዘነኝ። ከዛ በጣም ተጠጋጋን ሲስመኝ አሳዘነኝ። አንቺ አትቀልጂ በእናትሽ። ቀልዱስ ቀልድ ነው፣ ይልቁኑ ወደማይሆን ነገር እያመራችሁ ነው። ሰላምዬ ከፍቅረኛው ጋር እኮ ያጣላሁት በእናትሽ። እንዴ ምን ነው ያክ እያደል እንዴ የት አለ? አንቺ አሁ፣ ራሱ ነው። ስማምቦልድ የት ሄዳ ነው? አንተ ባለጌ ልክስክስ፣ እማላገኝ መስሎ ነበር አይደለ? ምንሽ ነው? እናት ታውቃታለህ? ማ እኔ? ልትክድ ነው? ልትክድ ነው አይደለ? ይኸውልሽ፣ አፈቅርሻለሁ ብሎ አታሎኝ ካስረግዘኝ በኋላ እሱ ከማንም ጋር ይማግጣል። ምን እርጉዝ ሰሆን አስጠላውክ? አይደለም። ስንቷ ሴት ነው ግን እንደዚህ አታለልካት? ምንም እንዳትለኝ እሺ። በጣም ልቅስቅስ ነ። እናሱ እኮ ነው አንዴ ሚጥሚጣ አንዴ ቃሪያ አብላኝ አንዴ ውሃ በጡ ይጠጣኛል። ይቅርታ ማለት አለብሽ። እውነት እና ምን ላርግ ብለሽ ነው? እኮ ከሴት ጋር ሳየው እድሉ እንዳያመልጠኝ ብዬ ነው። ችግራችሁን እኮ ተነጋግራችሁ መፍታት አለባችሁ እናንተ ደግሞ። እሺ ደውይለት እና ቅጠሉ በእናትሽ ይቅርታ በለው።